የአባይ ልጅ ውሃ ቢጠማኝ አንድ አፍታ ጥይት የጠጣው በሕልሜ ከቤቴ በታች ነዳጅ ሲፈልቅ እያየው ጠዋቱን ጎርፍ ሲወስደኝ በውኔ ፍቹን ያገኘው እኔ ሰው ነኝ ለአልጋቸው ሲባል ለአልጋቸው ሲባል በባልና ሚስት ፀብ ገብቼ ካለ ፍርሃት ካለ መደንገጥ ሳር ሁኜ የተጎዳውኝ ሁለት ዝሆን ሲራገጥ ኢትዮጵያዊ ነኝ፣ ኢትዮጵያዊ ነኝ እኔ ዋሽንቱ፣ ኢትዮጵያዊ ነኝ እኔ ዋሽንቱ። ጣሪያ መስኮቴ ጎኔ ቀዳዳ አልችል ሲከፋኝ ሆዱን ሲብሰው እረኛዬ ነው አንቆ ይነፋኝ። የሶስት ሺ ዓመት ጠበረጭቼ የሶስት ሺ ዓመት ጠበረጭቼ፣ ሶስት ሺ ጋኔን ያወጣው የአባይ ልጅ ውሃ ቢጠማኝ፣ አንድ አፍታ ጥይት የጠጣው ኢትዮጵያዊ ነኝ። ተረት መጽሐፍ ላይ እንዳለ ተረት መጽሐፍ ላይ እንዳለ እንደዚያ ምስኪን ሰው ድህነት ዘመዱ እንደሆነው ደባል ሲኖር ሲኖር ሲኖር ቆይቶ ሞተ ብቻ ነው የምባል። እኔ ሰው ነኝ፣ ደግሞም ኢትዮጵያዊ። ትናንት ከመምሬ ሁለት ዳቦ ሲደመር ሁለት ዳቦ እኩል ይሆናል አራት ዳቦ ቢልም ትምህርቱ እኔ የተማርኩት ይህንን ድንጋይ ዳቦ አርግ ይላል ጥያቄ የተፈተንኩት ኢትዮጵያዊ ነኝ፣ ሰምና ወርቁ ልበ ድብቋ ስራ ሳይኖረኝ የምነታረክ በስራ ቋንቋ ደብተራነት ልቀጠር፣ ደብተራነት ልቀጠር፣ አዋቂነት ልቀጠር፣ የስራ ልምድ ቢሉኝ የዚያ ስራ በኩር የሀገሩን ዝናብ እኛን ያዘነብ ነው ብዬ ምደሰኩር እኔ ኢትዮጵያዊ ነኝ፣ በወግ በማዕረግ ባድግም ከእምነት ስርዓቱ ዳርቻ ኑሮን ፍታኝ የምለው ሆኖኝ ያለ እድሜ ጋብቻ፣ የምድር ጥሎሹ ስጦታ መሃው ኢትዮጵያዊ ነኝ፣ ህጋዊ ድሃው በስለት ብወለድም በስለት ቢወልዱኝም፣ ከገዳም አድባር ተንከራተው ህመም የት ያውቀኝና በስለት ነው የምሞተው። የተለያዩ መጠን ያላቸው የቲክቶክ አካውንቶችን መግዛት ለምትፈልጉ ድርጅቶች ወይም ግለሰቦች ከሙሉ ማማከር አገልግሎት ጋር ይዘንላችሁ መጥተናል። ከላይ ባለው ስልክ ይደውሉልን። መልካም ቆይታ